ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን፣ እኛ ደህና ነን። ዛሬም በድጋሚ መተናል። ትላንትና የሰማነው ነገር እጅግ በጣም አሳሳቢ፣ በጣም አስደንጋጭ ነው። እኔ ማላውቀውን ነገር ነው፣ ዱብ እዳ የነገርሽን ማለት ነው። አሁን ያው የእናንተ ጉዳይ ውስጥ እንግዲህ እኔ የገባው መግባቴ አይቀርምና አንዳንዴ ከሁሉም ነገር እኔ ምን አገባኝ ብዬ ልወጣ እሞክራለሁ፣ ግን ደግሞ ቤተሰብ ስትሆኑ ዝም ብላችሁ የምታልፉት ነገር አይኖርምና ለዛ ብዬ ነው። እና ትናንትና ማርገዝሽን ተናግረች ነበረ። ዛሬ ደግሞ ልል ደግሞ በጣም ደስተኛ ሆኖ ነበረ ስላረገሽለት፣ በጣም ነው ደስ ያለው። በቃ በጣም ህይወቱ ላይ በቃ የሆነ ነገር የተፈጠረን መሰለው። በምን እንደሚያስተዳድር ልጁን ልጅ ማለት ቀልድ መስሎታል። በሱ የዳይፐር የምን የወተት የምን አላሰበውም ጭራሽ ማለት ነው። እና ቀልድ ነው መሰለው በቃ እና ማሳደግም ያንን ያክል ቀላል ነው የመሰለው መሰለኝ። በጣም ነው ደስተኛ የሆነው። እንግዲህ አድሮ ሲነጋ እንግዲህ እንዴት ልጅ እንደሚያድግ ምናምን ሲያስብ ምናልባት እኔ አላቅም፣ ምናልባት ምናልባት እንትን ሊል ይችላል ብዬ አስባለሁ። ከዛ ውጭ ግን በጣም ደስ የሚለው ነገር ምንድን ነው እሱ ያው እሱ ደስ ማለቱ እና መቀበሉ አንድ ደስ የሚል ነገር ነው። ግን ዛሬ ደግሞ አይ እኔ የምነግረው ነገር ሌላም የምነግረው ነገር አለ፣ ማያቀው ብላ ይዛኝ መታለች ማለት ነው። ጠርተነው እዚሁ ነው ያለው። እሱ ምንድን ምን እንደምትነግሪው እኔ ለእኔም አልነገርሽኝም፣ ግን ደግሞ ያው መቼም ለእሱ ስትነግሪ የምሰማው ነገር ይሆናል። መጥፎ ነገር አይደለም ብዬ ያስባለሁ፣ እኔ እንደኔ ስለዚህ እስኪ እንግዲህ አብረን የምናየው ነገር ይሆናል። ሁሉንም ነገር ማለት ነው እና የምትዩው ነገር ካለ ግን ያው ማለት የምትፈልጊው ነገር ካለ አሁንም፣ ማለት እኔ ደግሞ ጥያቄ አለኝ። አይ እስቲ እንግዲህ እኔ ዝም ብለሽ በባዶ ሜዳም ሊሆን ይችላል። ዝም ብለሽ የምታወሪው እንግባና እስኪ ደግሞ እሱ ምን ይለኝ ምን ሰማው ነገር ይሆናል። ግን እኔ ስለማርገዝሽም በፍጹም እርግጠኛ አይደለሁም ጭራሽ ማለት ነው። ምን ይሆናል። አለማወቅ አለማወቅ እኮ በቃ ዘርፈ ብዙ ጥቅም እኮ ነው ያለው። ብዙ ነገር ብታውቁ አሁን ገና ሆዷ ውስጥ ገና ውሃ የሆነን እንትን በዚህ ጋር ቁጭ በዛ እኔ ምንም የሚገርመኝ ነገር አይደለም። እኔ በፊቱንም ማስረገዝ ስለምችል አሁን እኮ ስለ ስሜቱ ምናምን እኮ አትነግረኝም። እኔ አሁን ለእኔ ብርቅ አይደለም ማስረገዝ ስለምችል ማለት ነው። አንተ ግን ማስረገዝ የማትችል ሰው አስረግዘ ስታየው እንዴት በቃ ጭራህን በቃ አወዛወዝ። ማስረገዝ የማትችል ምናምን አይደለም አንተ ሁለተኛ ልጅ ነው አይደለም ያን ያክል አካብጄ ምናምን እንትን አላልኩም። ለአንተ ግን ብርቅህ ነው ብርቅህ ነው በቃ አዎ ነው። እሺ የልጅ አባት መሆን ብርቅህ ነው ይሁንልኝ። እኔ አይመለከተኝ። ምን አይነት ልጅ እንደሚወለድ አላቅላችሁ። ከአጭር ከጭርና ከረጅም እኔ ምንድነው? የሚያምራት ገና ውሃ እኮ ነው ሆድ ውስጥ። እንኳን ምንም እኮ የለም። የበላችሁ ድንች እኮ ነው ይሄ። ራሱ ሌላ ነገር እኮ ምንም የለም የሚያምር። ስለ እርግዝና ምንም አታውቅም። የሚያምራቸው እኮ ገና ተቆይቶ እኮ ነው። ገና የሆነ ህመም አለ። ያን ህመም አልፎ አምስት ወር ላይ ምናምን ሲረጋ ጽንሱ፣ ከዛ እየቆየ እየቆየ ነው ማመር ምናምን የሚለው ማለት ነው። ቢያምራት ራሱ አሁን ክትፎ አማሬን ብትል ጌታ ባምጥጠ ልታበላት። የጎመን አይደለም የስጋ ክትፎ። ግን እኔ የዛን ቀን ደስታውና ስሜቱ ወጣጥሮ ነው እንበልና እናስብ። ዛሬም ድረስ ግን በቃ ደስተኝነት ይህችን ታክል አልቀነሰም። አስበሃል? ሌሊቱን ተኝተህ አስበሃል? ልጅ እንዴት ነው ማሳድገው ብለሃል? ልጅ በዚህ ምድር እስከመጣ እስከመጣ ድረስ በድሉ አላፊነቱ መያዝ ያለበት ልጅ በድሉ ነው የሚያድገው፣ በድሉ ያድጋል። እና ልጅ በድሉ ነው በድሉ ነው አባባል ነው። በድሉ ዳይፐር አይገዛልኝም። በድሉ ሲጀመር በድሉ ማን ነው የሰው እኮ የሰው ስም ብቻ ሆኖ ይቅርዝ ሲጀመር እንደዛ ብለም ልናወራብት በፍጹም አንችል። ልጅ ዳይፐር አይገዛለን። በድሉ የእሱ የእሱ በረከት ናቸው ከእግዚአብሔር ዘንድ ነው። ውጭ በላ እድሉ በድሉ ነው የሚያድገው አይባል። በስነ ስርዓት እየተንከባከብ እየለፋ ልታወሪ፣ የፈለግሽውን ነገር ደግሞ ንገሪ። ዛሬ ድጋሚ የዛን ቀን እኔ አሁን አንድ ግራ የገባኝ ነገር አለ። የዛን ቀን አንተ ደስ ብሎ በቃ ሰማይና ምድሩ አልበቃ ብሎ ጣሪያ ስትዘል እሷ ቁጭ ብላ ስታዝን ነበር እኔ ራሱ ከወጣ በኋላ ቪዲዮን አይቶ ቆይ ድንጋጤ ደስታ ማርገዟን ማርገዟን ያወቀው እኮ አንተ ነህ እንጂ እኮ እሷ እኮ ቀድማ አውቋል ምንድን ነው የሚያስደነግጣት ከደነገጥኩም አንተ ነህ ምንድን ነው አንዳንዴ ሲነገር ላልስማማ ይችላል ብላ አስባ ይሆናል ተገላግላ ነበር ባትስማማ አንተ ባትስማማ ተገላግላ ነበር

ምን ብላት ምንድን ነው ስላት፣ በእሱ ካለፈ ነገር የቆመ ነገር አለ። ከስንት ጊዜ በኋላ ምን ማለት ነው? እንደት ነው? በቅርብ ጊዜ ከዮናስ ጋር ከተለየች በጣም ረጅም ጊዜ ሆኖታል፣ አይደል? አይደለም፣ አዲስ ነገር አይደለም። አይደለም፣ አልገባኝም ግን እኔም ግራ ያለፈ ታሪክ ያለፈ ታሪክ ነው ወይስ እስካሁንም ያለ ነው? አሁን እንደ አብራችሁ እንዳሉናችሁ ነው ማቀው አይደለ? እንደ አብራውማ አይደሉም። አሁን የቆመ ነገር ነው። ቆይ ማለት የፈለግችውን ነገር ለምንድን ነው እሱ በቀጥታማ አትናገርም? እኔ ግራ ይገባኝ ነው እኮ ግልጽ አይደለም ይሄ የተደባበቀ ነገር ነው እያወራሻለች ተናገሪ መናገር የፈለግሽውን ነገር ያለፈ ነገር እዚህ ጋር ማንሳቱ ምን አስፈለገ በቃ ዮናስን እርሱት ሁለታችሁ እኮ እርሱት ምን እያለች ነው መርሳት አልችልም ማለት ያረገዘሽን አልችልም ስትይ ምን ማለት ነው በቃ ከሱ ከሆነ በስነ ስርዓት አብራችሁ ነው እንጂ የምታሳድጉት። ዮናስ ምን ህይወትች ላይ ምን የሚያመጣው ነገር አለ? ከዮናስ ጋር ደግሞ ከአቆማችሁ እኮ እንደው ቆይታችኋል። ሰሞኑን ከሱ ጋር ነበር ወይ ሳሚ አቦ እያነሳን ጭቅጭቅ መፍጠር ማንፈልግ። ለምንድነው እጅሽን የምታውኪው? ዝም ብለሽ በስነ ስርዓት መናገር የፈለግሽውን ነገር ዳይሬክትሊ ተናገሪ ያልኩኝ ኮ ደስታ ስተሽኝ፣ በአንዴ ደስታ ስተሽኝ እንደዚህ አርጊ ነዋ። እንግዲህ የማጠፋሽ እሱን ነው የማሳይሽ። እንዴት? ምን ለማለት ፈልገች ነው? እንደዚህ ከሱ ውጭ ተደስች? እንደዚህ ሳልጠግብ ነው? እንደዚህ አይነት ነገር አላለችም እኮ። ቢሆንስ ነው ያለች እንጂ ልጁ ያንተ ነው እኮ። ባይሆን እኮ ነው ማለት ነው፣ እሱ ልጅ ነው ማለት ነው ነው። እንደዚህ አይነት ነገር አትበይ። አዋ ማስረገዝ እኮ ለሱ ብርቁ ነው እኮ። ብርቁ ስለሆነ አሁን ገብቶሻል ብትዩ አይሰማሽም። ሌላ እርምጃ ሊወስድብሽ ይችላል። ሲቀጥል ልጁ የእሱ ከሆነ ተናገሪ በስነ ስርዓት፣ ካልሆነም ተናገሪ። ምን ለማለት ፈልገሽ ነው? ግን ቆይ ቆይ፣ ምን ለማለት ፈልገሽ ነው? አይደለም እያልሽ ነው ወይስ ምን እያልሽ ነው? እኔ ልጅ ከእሱ አላረገሽውም። ቆይ አንተ ተረጋጋ እንጂ፣ ለምን አትረጋጋ? ገና አውርታ የምትጨረሰች ምንድን ነው እያልሻልሽ? እና ከማን ነው ያረገሽው? ይሄ ውሻ በየሄደበት እያንጠባጠበ ምን ሊያረገን ነው ዘንድሮ? ሮ ቆይ፣ ምን ሊያረገን ነው? ቆይ አንቺ ምንድን ነው እሱ እያል ያል ምን እያንከ ነው? አንተ ደግሞ አንተ ልኮ ነው አይናገርም እንደ ሰውዬው። ምን እየሆንክ ነው አንቺ? ራሱን ስትሆን እንደ አታ ምን ሆነህ ነው? ራሱን ስትሆነ ወይ እያልኩሽ እኮ ነው። አትናገርም ልውል አታ ይኸው ጭንቅላቱን ያሟዋል። ታውቂያለሽ አይደል? ራሱን ያሟዋል

በጌታ ስም ሰው አላስረገዝኩም ብሎ እንትን ራሱን ይሰጣል። አንተ ሉል ገና ጉድሽ ነው ይፈላ። አንቺ እዚህ ጋር ጨምሪ ቀስ ብ። አንቺ ተረጋጋ ተረጋጋ

እንዴት እንደሆነ ገና ከሆነ ደግሞ ደሞ እናወራበታለን። ወይኔሽ ያለችው አው እንደዛ ነው ያለችው። አንተ ራዘን ትስታለህ እንዴ ለዚህ ብለህ አ ምን ልበል ምን ላውራ፣ ምንድነው እያልክ ያለው? ተደስቼ ሳጨርስ ባንዴ የአንተም ሊሆን ይችላል። ሲጀመር ግን ነበራችሁ አይደል? እንደ እንትን አባትነት እምነት ነው ይባል የለም። እሱ ድሮ ቀርቷል። አባትነት እምነት አይደለም። አብዛኛው ሰው የሰው ልጅ ነው እያሳደገ ያለው አሁን ላይ። እምነት ነው አባትነት፣ ዝም ብለህ ልታምን። እየነገረችው መጀመሪያ እናጣራለን። ይሄን አሁን በአንዴ እንትን አልፈልግም ማለት አይችልም። ወጣች እኮ ስንቴ ነው የምትወጣው? ምን አገባኝ እኔ ታዲያ ሳሚ፣ ምን አገባኝ። ይወጣላለ ገና ለገና አላስረገዝኩም ብሎ ራሱ